ሰላም ጤና ይስጥልን። ውድ የቻናላችን ተከታታዮች፣ የፕሮግራማችን ቤተሰቦች ይህ አብዲራባቲቭ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ለቻናላችን የምታደርጉትን ድጋፍ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሊቨርፑል በሲቲ ሽንፈት እንዲሁም በቼልሲ ድል ከዚህ ቀደም ብሎ በሶስት ፕሮግራሞች ቆይታ ያደረግን የመጨረሻውና አራተኛው ክፍል ቆይታ የሚሆነው የዛሬውን ተጠባቂ የለንደን ደርቢ ጨዋታን ትኮት ባደረገ መልኩ ይሆናል እንግዲህ የለንደን ደርቢን ጨዋታ ከየትኛውም ጊዜ በላይ ተጠባቂ ያደረገው የሁለቱ በሊጉ ያለፉትን ዓመታት በተደጋጋሚ ዋንጫውን በማሳካት ጥሩ ፎርም ላይ ያለፉትን ዓመታት ያሳለፉት ሊቨርፑል እና ማንቸስተር ሲቲ በሜዳቸውና ከሜዳቸው ውጭ ሽንፈት አስተናግዷል። በኒውካስል እና በፎረስት ሊቨርፑል በሜዳው ሲቲ ከሜዳው ውጭ ቼልሲ አሸንፎ ወደ አርሴናል ያለውን የነጥብ ልዩነት ወደ ሶስት ማጥበብ ችሏል። የኤንዞ ማሬስካ ቼልሲ አርሴናል ዛሬ የሚያሸንፍ ከሆነ የሁለቱ ክለቦች አንድ ስቴፕ ወደታች መውረድ፣ የአርሴናል አንድ ስቴፕ ወደ ላይ ከፍ ማለት ነው። የሚመዘገበው አድቫንቴጁ ብዙ ነው። ለአርሴናል የዛሬው ጨዋታ አንደኛ ተጋጣሚ ቶትናም ነው። አርሴናል ፍጹም የበላይነት የሚወስደው የለንደን ደርቢ በነጩና በጋነርስ ጨዋታ የሚደረጉት በአጠቃላይ ያለፉትን ዓመታት የአርሴናል ሪከርድ ቁጥሮችም የሚያሳዩት በከፍተኛ ሁኔታ ልዩነት እንዳለው ነው። በሁለቱ ክለቦች መካከል የሚደረገው የለንደን ደርቢ ጨዋታ የዛሬውን ጨዋታ ግን በተለየ መልኩ የምንመለከትባቸው የተለያዩ ነጥቦች አሉ። እንደ ምክንያት የሚነሱ የሁለቱም ክለብ ጥንካሬና አንዳንድ ወቅታዊ ደካማና በተለይ በስኳድ በኩል የተፈጠሩ የጉዳት መረጃዎችና እየሰማን ያለ ናቸው። የጉዳት አንዳንድ ጉዳዮችን በተመለከተ ሁለቱም ክለብ ላይ ጫና የበዛበት የጉዳት መረጃ አለ። እሱንም አያይዘን ምናነሳ ይሆናል ነገር ግን የዘንድሮ ሲዝን የአርሴናል ሲዝን ይመስላል ሊቨርፑል ለተደጋጋሚ ሽንፈት ሲቲ ኮንሲስታንሲ በማጣት ቼልሲ በቅርብ ሳምንት ፎርሙን ያገኝ እንጂ አልያዛ ሊጨበጥ ብሎ በባህሪው የወጥነት ችግር ቼልሲም ሲያጋጥመው ነበር አሁን ነው የተስተካከለው አርሴናል ነው ስለ ኮንሲስታንሲ በተለየ ሁኔታ ሊነሳ የሚችለውና ሲዝኑ እንግዲህ ለመድፈኞቹ ይሄ እንደዚህ አጋጣሚ የተመቻቸ ሲዝን ድጋሚ አርሴናል ያገኛል ተብሎ አይጠበቅም። ይሄን አድቫንቴጅ ደግሞ መጠቀም ለተሻለ ቀጣይነት ድል፣ ትላልቅ አጋጣሚዎች ለምሳሌ አምና አርሴናል ሊቨርፑል ሲጥል ይጥላል፣ በመጨረሻ የተጫዋቾች ጉዳት ጫና ፈጥሮ ተደጋጋሚ አቻ ውጤቶች፣ አስራ አራት አቻ ነው አርሴናል አምና ያወጣው። ይሄ ከባድ ውጤት ነበር ለአምነው ሲዝን የዘንድሮው ግን በብዙ መልኩ ተቀይሮ ድልን በራሱ የጨዋታ ሲስተም ጌም ኦፍ ስቴት የማሸነፊያ መንገድ ጨዋታዎችን የሚረታበት ስታይል ደግሞ በተለየ ሁኔታ በመምጣቱ ክለቡ እንግዲህ አስተማማኝ ኮንሲስታንስ እያሳየ የመጨረሻ ሳምንት ጨዋታ ነው። አስራ አንደኛ ሳምንት ላይ አቻ ማስመዝገብ የቻሉ ከስምንት ተከታታይ ድልና ክሊንሺት ከአስር ጨዋታ ድል በኋላ ከሶስት መቶ ሰማኒያ አምስት ኢላማውን የጠበቀ ሙከራ ውጪ አርሴናል ላይ ተጋጣሚ ማለት ነው ከ813 ደቂቃ በኋላ ግብ ያስተናገደው እንዲህ አይነት የኮንሲስታንሲ መለኪያ ያለው ቡድን እስካሁን ድረስ በሊጉ አይደለም፣ በአምስቱ ትላልቅ ሊግም አልተሰዋለም። ስለዚህ የዛሬው ጨዋታ አድቫንቴጅን መጠቀም የሊጉም ዋንጫ አሸናፊ ያደርጋል እንደሚሉት ጆዜ በየትኛውም የማሸነፊያ መንገድ ሊሆን ይገባል። በየትኛውም የጨዋታ መንገድ ሊሆን ይችላል። በየትኛውም የማሸነፊያ ሶስት ነጥብ ነው ዋና ለሚካኤል አርቴታ በዚህ ሰዓት አንገብጋቢውና አስቸኳይ አስፈላጊ ሶስት ነጥብ። ሌላ የትኛውም መመዘኛ አይቀርብም። ማሸነፍ ወደ ነጥብ ልዩነት ማስፋት ነው። ምክንያቱም ኖቬምበር ላይ የአንድ ቡድን የአሸናፊነት ባህሪ የዋንጫ ግዞ የዘንድሮ ሲዝን ጥንካሬ በበለጠ የሚስተዋልበትና ፔፕ ከትናንት በስቲያ በሰጠው ጋዜጣዊ መግለጫ እንዳደመጣችሁት ሲዝኑ አሁን ነው የጀመረው ነው ያለው። ገና ሁ ስለዚህ ኖቬምበር ላይና ዲሴምበር ላይ የሚሰበሰብ ነጥብ ከፌብሩዋሪና ማርች በኋላ ለዛ ክለብ ትልቁ አቅም የሚሆነው በዚህን ሰዓት የሚሰበሰቡ ነጥቦች ናቸው። ና ከኢንተርናሽናል ብሬክ በኋላ የመጀመሪያ የአርሴናል ጨዋታ የሚሆነው የለንደን የኖርዝ ለንደን ደርቢ የቶማስ ፍራንኩን ቶትናምን በኤምሪስ ማስተናገድ ነው። ይሄ ጨዋታ በብዙ መልኩ ይጠበቃል። በጣም በብዙ መልኩ፣ ለምሳሌ ይሄ ኖርዝ ለንደን ደርቢ የማንረሳቸው ትላልቅ አጋጣሚዎች አሉ፣ በጣም ትላልቅ አጋጣሚዎች አርሴናል በዚህ በለንደን ደርቢ ላይ ያለው የበላይነት ፍጹም ከፍ ያለ ነው። ለንጽጽር እንኳ የሚቀርብ አይደለም። በርካታ ቁጥሮች የሚያሳዩ አንዳንድ በሁለቱ ክለቦች መካከል ያለውን ልዩነት የሚያሳዩ ትላልቅ ቁጥሮች አሉ። ነገር ግን በታሪክ አጋጣሚ የምናስታውሰው ሁለት ሺ አራት የአምስት ለአራቱ የኋይት ሃርት ሌይን ፍልሚያ፣ ከዛም በኋላ የአራት ለአራቱ ይሄ የመጨረሻ ደቂቃ ድራማ ሁለት ሺ ስምንት ኤምሬትስ ላይ፣ ከዛም በኋላ ሁለት ሺ አስራ ሁለት በየአራት አመቱ የሆነ ማጂክ የሚፈጠርበት ጨዋታ ነው አምስት ለሁለት ኤምሬትስ ላይ የተመዘገበው ውጤት፣ በሁለቱ ክለቦች መካከል ባለው ፊክሸር ውስጥ አስደናቂ ግቦችን እናስታውሳለን። ለምሳሌ የቴሪ ሄነሪ የምንጊዜም የፕሪሚየር ሊግ ምርጥ ግቦች መካከል አንዷ፣ በርካታ ተጫዋቾችን እያተራመሰ ወስዶ በግራግሮ ያስቆጠራትና እስከ ዳኒ ሮስ የመጀመሪያ የደርቢ ጨዋታውን ከኤሪያ ውጪ በሹት ብቸኛ ግብ አንድ ለባዶ ያሸነፉበት ጨዋታ። እነዚህ ግቦች በታሪክ አጋጣሚ እንግዲህ የሚነሱ ናቸው። አርሴናል በነገራችን ላይ ለተከታታይ ሀያ ሁለት ዓመት ከቶትናም በላይ ሆኖ በመጨረስ በለንደን ደርቢ ሪከርድ እንደዚህ አይነት ታሪክ ተመዝግበው አያውቅም። በለንደን ደርቢ ጨዋታዎች ሀያ ሁለት ዓመት ተከታታይ አንድ ቡድን ከአንድ ቡድን የበላይ ሆኖ በማጠናቀቅ ይሄ የአርሴናልን ፍጹም የበላይነት በለንደን ቶትናም ተቀናቃኙ ላይ የወሰደው ከፍታ ነው። ነገር ግን በአራት አጋጣሚ ከ2017 እስከ 2021 ድረስ ቶትናም ከአርሴናል የበላይ ሆኖ የማጠናቀቅ እድል አግኝቶ ነበር። ማለት በቶፕ ፎርም ሊያጠናቀቅ ይችላል፣ ከቶፕ ፎርም ውጭ ሊሆን ይችላል፣ ግን ከአርሴናል በላይ ሆኖ የማጠናቀቅ እድል ተፈጥሮ ነበር። ከዛን ጊዜ በኋላ እንግዲህ ለቶትናምም እርም ሆኗል ከአርሴናል በላይ ሆኖ ማጠናቀቅ በተቀሩት ዓመታት እንዳለ አርሴናል ነበር ያለፉትን ጊዜ ሲያጠናቅቅ የነበሩ። በፕሪሚየር ሊግ ለመጨረሻ ጊዜ እንግዲህ ደካመው የቶትናም ሪከርድ የተመዘገበው አምና አስራ ስድስተኛ ቦታን ይዞ ማጠናቀቁ ነው። አሁን የሁለቱ ክለቦች የዛሬው ግንኙነት በሁለት የተለያየ አይደንቲቲ፣ በሁለት የተለያየ ቡድን ግንባታ ከአካል ብቃት ፍጥነትና ጉልበት ጋር አቀናጅተው ይዞ የሚመጡ ሁለት የተለያየ ታክቲክ ስልት የሚጠቀሙ አሰልጣኞች ናቸው። በፕሪሚየር ሊጉ ለቶፕ ሲክስ ክለቦች ፈተና የሆነ ቡድን በብሬንፎርድ በመገንባት የረጃጅም ኳሶችን ከአካል ብቃት ጋር አቀናጅቶ የያዘው የቶማስ ፍራንክ ቡድን በቶትናም ቤትም ይሄን አይደንቲቲ ለመገንባት ሂደቱን ጀምሯል። ሚካኤል አርቴታ ደግሞ ትረስ ዘ ፕሮሰስ በሚል ረጅም ጊዜ በፈጀ አምስት ተከታታይ ዓመት ፕሮሰሱን ለማጠናቀቅ ጊዜ የወሰደ ስብስብ በስድስተኛው ዓመት እንግዲህ ተሟልቶ ኤክስ ፋክተሩን አግኝቶ በልዩነት የዘንድሮን ሲዝን ጀምሯል። ግን በፕሪሚየር ሊግ አንዳንድ የሚነሱ ሪከርዶች አሉ። በፊኪቸር ደረጃ አንዳንድ ፊክቸሮች አሉ። በበርካታ ግብ ታጅበው የሚጠናቀቁ በአማካይ ለምሳሌ ሶስት ነጥብ ሁለት ዜሮ ግብ የሚቆጠርበት ፊክቸር አለ። በፕሪሚየር ሊጉ ታሪክ ከፍተኛ ያለፉትን ስልሳ ጨዋታዎች ከ60 እስከ 66 ባሉ ጨዋታዎች ውስጥ ከፍተኛ ግብ የሚቆጠርበት ፊክስቸር አለ። የእርስ በርስ ግንኙነት በአንደኝነት የተቀመጠው የቶትናም እና ኒውካስል ጨዋታ ነው። ባለፉት 60 ጨዋታ በአማካይ 3.2 ግብ ይቆጠርበታል። ወደ 180 ግብ ገደማ ማለት ነው። በአጠቃላይ በዚህ ፊክስቸር በጣም ከፍተኛ ግብ ይቆጠራል፣ ከ3 ግብ በላይ ማለት። ሁለተኛ ደረጃ በፕሪሚየር ሊጉ ታሪክ የተቀመጠ ነው። በስልሳ አንድ ጨዋታ ሶስት ነጥብ አንድ ስድስት ግብ የሚቆጠርበት ፊክቸር የሊቨርፑልና የኒውካስል ነው። ሶስተኛ ደረጃ ላይ የተቀመጠው የሊቨርፑልና የቶትናም ነው በስልሳ ስድስት ግንኙነት ሶስት ነጥብ አንድ ሁለት ግብ ይቆጠርበታል። አራተኛ ደረጃ ላይ የተቀመጠው የኒውካስልና የማንቸስተር ዩናይትድ ፊክቸር ነው በስልሳ ጨዋታ ሶስት ነጥብ ዜሮ አምስት ግብ ይቆጠርበታል። አምስተኛ ደረጃ ላይ የተቀመጠው የአርሴናልና ና የሊቨርፑል ፊክስቸር ነው ባለፉት ሥልሳ ሰባት ጨዋታዎች ሁለት ነጥብ ዘጠኝ ሰባት ግብ በአማካይ ይቆጠርበታል። ስድስተኛ ላይ የተቀመጠው ይሄ የኖርዚላንደን ደርቢ ነው። እስካሁን ከጠቀስኩላችሁ ጨዋታዎች ውስጥ አንድም የደርቢ ጨዋታ የለም። የመጀመሪያ የደርቢ ጨዋታ ከፍተኛ ግብ የሚቆጠርበት የአርሴናልና ቶትናም ባለፉት ሥልሳ ስድስት ግንኙነቶች ሁለት ነጥብ ስምንት ስምንት ግብ አማካይ ይቆጠራል። ቶትናም ከኤቨርተን ይቅርታል፣ ማንቸስተር ዩናይትድ ከኤቨርተን፣ ሊቨርፑል ከአስቶን ቪላ፣ አርሰናል ከኤቨርተን፣ ቼልሲ ከቶትናም የተቀሩትን ከአንድ እስከ አስር ቦታ ይይዛሉ። ይሄ የዚህን ፊክስቸር ከፍተኛ በግብ መታጀብ አስመልክቶ እንግዲህ በጣም ግብ የሚቆጠርበት ጨዋታ መሆኑ ነው። እስቲ በደርቢ ቀን ደግሞ ከሚቆጠሩ ከፍተኛ ግብ ከሚቆጠርባቸው ፊክስቸሮች መካከል ደግሞ እስኪ የተወሰኑትን ደግሞ እንመልከት። በአንደኝነት የሚቀመጠው ይሄ የዛሬው ፊክስቸር ነው፣ አርሴናል ከቶትናም ቅድም እንደነገርኳችሁ ሁለት ነጥብ ስምንት ስምንት ግብ በስልሳ ስድስት ያለፉት ጨዋታ በአማካይ ግብ ይቆጠራል። ከዛ ማንቸስተር ደርቢ፣ ከዛ ሌላኛው የለንደን ደርቢ ቼልሲና ቶትናም፣ ከዛን እንደገና የለንደን ደርቢ አርሴናልና ቼልሲ፣ ከዛም በኋላ ነው ላንኪሻየር ደርቢ ኖርዝ ዌስት ደርቢ ማለት ነው። ሊቨርፑል ከማንቸስተር ከዛም በኋላ ማንቸስተር ከአርሴናል፣ ኒውካስል ኤቨርተን፣ ከሊቨርፑል በጣም ከፍተኛ ግብ የሚቆጠርበት ፊክቸር ነው ይሄ ፊክቸር እና ሁሌም በግብ ታጅቦ በደማቅ ሁኔታ የሚጠናቀቀው የለንደን ደርቢ ዛሬ እንግዲህ፣ የተወሰኑ እስቲ የቡድን መረጃዎችን እናጋራችሁ። በሁለቱ ክለቦች መካከል የተሰማው ለምሳሌ ምሽት ላይ አንድ ለአርሴናል ቅርብ የሆነ ዘጋቢ ስኮት ዊልስ ይባላል የጋርዲያን ዘጋቢ ነው። ጁሬን ቲምበር አርሴናል ከኢንተርናሽናል ብሬክ ተጫዋቾች ከተመለሱበት ጊዜ አንስቶ እስካሁን በተጫዋቾች የትሬኒንግ ግራውንድ ላይ በተለቀቁ ምስሎችም ሆነ ተጫዋቾች በተሳተፉበት እያንዳንዱ የትሬኒንግ ሴሽን ላይ አልታየም ብሎ መረጃ አጋርቷል። ከዛም በኋላ እንግዲህ አርብ በነበረው ጋዜጣዊ መግለጫ ሚካኤል አርቴታ ካረጋገጣቸው ጉዳዮች መካከል የጋብሪኤል ለሳምንታት ከሜዳ መራቅና እስከ አርብ ድረስ ካላፊዮሪ እንግ ወደ ትሬኒንግ አለማምጣቱን ማለት ሪከቨሪ እየሰራ እንደሆነና ከቡድን ተነጥሎ ነው የማገገሚያ ሂደት እያደረገ የሚገኘው። ተጫዋቹ ለዚህ ጨዋታ ፊትዩን አይሁን። ትናንትና አርሴናል የመጨረሻ ትሬኒንግ ነበር። ግን በመጨረሻ ትሬኒንጉ ላይ ማድዌኬ፣ ማርቲኔሊ፣ ኦዲጋርድ፣ ጊዮከሪስ ተሳትፈዋል። እነዚህ አራት ተጫዋቾች ሌት ፊትነስ ቴስት ግን አራቱ ተጫዋቾች ምሽት ላይ ነበራቸው። ሪፖርቱ የሚወጣው ዛሬ ንጋት ከአራት ሰዓት ጀምሮ ነው ይህም መረጃ እንግዲህ የምታገኙ የዚህ ቻናል አድማጮች በኮሜንት መስጫ ላይ አፕዴት አብዴት ማድረግ ትችላላችሁ። ሌት ፊትነስ ቴስት እስከ አራት ሰዓት መረጃ ይወጣል። ለበለጠ መረጃ ደግሞ መመልከት ከፈለጋችሁ በቀጥታ የዴሊ ሜል የኢሳም ካህንን የላይቭ ስትሪም መከታተል ትችላላችሁ ከአርሰናል ትሬኒንግ ግራውንድ ወይም ከቀጥታ ከሄሊንድ ላይቭ የሚተላለፍ ይሆናል ከሶቤር ትሬኒንግ ግራውንድ ማለት ነው። እና ያንን ላይቭ መከታተል ትችላላችሁ። የዴሊ ሜል ሪፖርተሩ ሁሌም ከንጋት አራት ሰዓት አርሰናል ጨዋታ ያለው ቀን የሌት ፊትነስ ቴስት ሪፖርትን እሱ ነው ይዞ የሚወጣው። ካልሆነ ደግሞ ሳይመን ሲን የቴሌግራፍ ዘጋቢውን በቀጥታ መከታተል ትችላላችሁ። እዛ ላይ አፕዴት ይወጣል። ያንን መረጃ መከታተል ትችላላችሁ። የሀቨርትና የጋብሪል ብቻ ነው አሁን ላይ ኦፊሻሊ የተረጋገጠው ከዛሬ ጨዋታ ውጭ እንደሆነ። ስለተቀሩ ተጫዋቾች እስካሁን የወጣ ምንም አይነት መረጃ የለም። በተለያዩ ምስሎች፣ በተለያዩ ሶሻል ሚዲያ የሚለቀቁ መረጃዎች እስከ ሌት ፊትነስ ቴስት ድረስ እስካልተረጋገጠ ድረስ ታይተዋልም አልታዩ የሚለው መረጃ በመጨረሻም ነው ኦፊሻሊ ኮንፈርም የሚደረገውና መረጃው እንግዲህ እስካሁን ይህን ፕሮግራም እስከምናሰናዳበት ጊዜና ሰዓት ድረስ የተለቀቀው አዲሱ አብዴት ኦዲጋርድ ማርቲኔሊ፣ ማድዌኬና ጊዮከሬስ የመጨረሻ ትሬኒንጉን መሳተፋቸው ብቻ ነው። ኦፊሻሊ ሌት ፊትነስ ቴስትን ይለፉ ለዛሬው ጨዋታ ብቁ ይሁኑ የተረጋገጠው ነገር የለም። ነገር ግን ተጫዋቾቹ የመጨረሻ ትሬኒንግ ላይ በቀጥታ ተሳትፏል። ግን የሎድ ትሬሪንግ ላይ የተሳተፈው ተጫዋች እነማን እንደሆኑ በቀጥታ የተገለጸ ምንም አይነት ነገር የለም። በቡድን መረጃ ላይ እንግዲህ እስከ አራት ሰዓት ድረስ ትክክለኛው መረጃ ይፋ ይሆናል ተብሎ ይጠበቃል። በፈረንሳይ ብሔራዊ ቡድን ያለፈው ሳምንት ይቅርታ፣ ከብሔራዊ ቡድን ጨዋታዎች በፊት ፈረንሳዊው ረዳሚል ኮሎሞዋኒ እንግዲህ ፊቱ ላይ ጉዳት አጋጥሞት ነበር እና ዛሬ ጨዋታው የሚያደርገው ማስክ በማድረግ ነው እና የሃሪኬንን ማስክ በማስታወስ እንግዲህ የቶትናም ደጋፊዎች በሶሻል ሚዲያ እንደ ሃሪኬን ዛሬ በለንደን ደርቢ ታሪክ ስራለን እያሉ እየተማጸኑ ይገኛሉ። ኮሎሞዋኒን፣ ፓፓ ሳር እና ሉቃስ ብራግቪል ለዛሬው ጨዋታ ዝግጁ ናቸው። በተመሳሳይ መሐመድ ቅዱስ፣ አርኪግሬ እና ታኪ ከረጅም ጊዜ በኋላ ታኪ እንደምታውቁት ቅድሜ ውድድር ጊዜ ዝግጅት ጉዳት ያጋጠመው ተጫዋች ነው። ገና ዛሬ ከጉዳት ተመልሷል። እነዚህ ተጫዋቾች በቶትናም ቡድን የጉዳት መረጃ ላይ ዛሬ ይፋ ከሆኑ ቅዳሜ ምሽት መረጃዎች መካከል እነዚህ የተረጋገጡ ናቸው። ቅዱስ፣ ፓፓ ሳርና ሉቃስ ብራግቪል፣ ግሬ፣ ታኪ ከሙሉ ስብስቡ ጋር ሙሉ ትሬኒንግም ማሽፊስነስ ማጠናቀቃቸው ተረጋግጧል። ማለት ነው የተቀሩት አዲስ መረጃ ምንም አይነት በቡድን መረጃ በኩል የወጣ አዲስ ጉዳይ የለም። ነገር ግን በዚህ ፊክስቸር የሚነሱ ትላልቅ ጉዳዮች አሉ። ለምሳሌ ቶትናም በውስን ተጫዋች ነው በዚህ ፊክስቸር ግብ ያስቆጠሩ ለምሳሌ ባለፉት ይሄ ከሁለት ሺህ በኋላ ቶትናም ላስቆጠራቸው ከሁለት ሺ ይቅርታ ከ ዘጠና በኋላ ሰማኒያ ሁለት ግብ ቶትናም አስቆጠሯዋል። አርሴናል ላይ ሁለት ግብ ሲያስቆጠር ግን የሰማኒያ ሁለት ግብ ሀያ ግቦችን ያስቆጠሩት ሁለት ተጫዋቾች ናቸው። ሁለት ተጫዋቾች ሀሪኬን ሱን። ሁለቱ ተጫዋቾች ባለፉት ቶትናም ካስቆጠረው ሰማንያ ሁለት ግብ ውስጥ ሀያ ሁለቱን በማስቆጠር በጣም በከፍተኛ ሁኔታ የቶትናምን አርሴናል ላይ የሚያስቆጥረውን ግብ ከፍተኛ ሪከርድ የያዙት እነዚህ ሁለት ተጫዋቾች ናቸው። ኬን 14 ጊዜ በማስቆጠር ሱን ስምንት ጊዜ በማስቆጠር ከሴፕቴምበር ሁለት ሺህ አስራ አራት በኋላ ለመጀመሪያ ጊዜ ቶትናም ያለ ሁለቱ ተጫዋቾች የለንደን ደርቢን ያደርጋል። በ2014 በለንደን ደርቢ ጨዋታ ሁለቱ ተጫዋቾች በሌሉበት አንድ ለአንድ ነበር ቶትናም ጨዋታውን ያጠናቀቀው። ያም የተደረገው በዋይት አርት ሌን ነበር። ዛሬ እንግዲህ ለመጀመሪያ ጊዜ ያለ ሁለቱ ተጫዋቾች ወደ ኤምሬትስ በመጓዝ አርሴናል ባለፉት የለንደን ደርቢ ጨዋታዎች በስድስት ተከታታይ ጨዋታ ምንም አይነት ሽንፈት አላስተናገደም። ከስድስት ተከታታይ ጨዋታ አርሴናል አንድ አቻ ብቻ ነው። የተለያዩ አስደናቂ ሪከርድ አለው። በለንደን ደርቢ ባለፉት የቶትናም እና የአርሴናል ግንኙነቶች ከፍተኛ ድል በማስመዝገብ እንግዲህ አርሴናል በተከታታይ ድሎችን እያስመዘገበ በዚህ ፊክሸር እንግዲህ ጠንካራና የማይሰበሩ ትላልቅ ሪከርዶችን ቶትናም ላይ በመውሰድ ጥንካሬውን ያለፉትን ዓመታት በቶትናም ላይ ብርቱ ዱላውን እያሳረፈ ሲያሸንፍ ተመልክተናል። ዛሬ እንግዲህ ለአርሴናል በከፍተኛ ሁኔታ በንገብጋቢ መልኩ ይህ ሶስት ነጥብ ያስፈልጋል። የዛሬው ሶስት ነጥብ አርሴናልን በሲዝኑ የዋንጫ ፉክክር ላይ በላቀ ደረጃ ባለው ጥንካሬ ላይ በበለጠ ጉዞውን የሚያጠናክር የሰነቦና ጥንካሬ በሊጉ ላይ ተፎካካሪ ክለቦች ላይ በበለጠ ጫናና ጭንቅ የሚጨምር ለአርቴታ ደግሞ ፍጹም ማረጋጋት የሚፈጥር ነውና የዛሬን ጨዋታ ማሸነፍ ምንም አይነት ድርድር የማይቀርበው አንገብጋቢና አስፈላጊ ጉዳይ ነው። ይህን ታዲያ የሚካኤል አርቴታ ልጆችና ሚካኤል አርቴታ በምን አይነት መልኩ ኤምሬትስ ላይ ይወጡታል የሚለውን እንግዲህ አብረን በጋራ የምንመለከተው ይሆናል በኦፕታስታቲክስ መረጃ መሰረት አርሴናል ይህን ጨዋታ የማሸነፍ 62 ፐርሰንት በዚህ ሳምንት ከፍተኛውን ሬት ያገኘው ቡድን አርሴናል 62 ፐርሰንት የማሸነፍ ንጻሬ ይዞ ነው ወደ ሜዳ የሚገባው። በኦፕታ 10 ሺህ ኮሌክቲቭ ድምፅ ማለት ነው። ስለዚህ የዛሬውን ጨዋታ ምሽት ላይ ተመልክተን በድረ ጨዋታ ግምገማ ንጋት ላይ ሰኞ ንጋት እስከምንገናኝ ከዚህ ፕሮግራም ቀደም ብሎ በሊቨርፑልና በሲቲ ሽንፈት በቼልሲ ድል፣ አሁን ደግሞ በለንደን ደርቢ ቅድመ ጨዋታ ግምገማ፣ በእንዲህ መልኩ እሁድን ከእናንተ ጋር ቆይታ ያደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ታንክስ፣ በሱፐር ስቲከር፣ በሱፐር ቻት ለቻናላችን ድጋፍ አድርጉ። ከእናንተ ጋር ቆይታ ያደረግኩት ሚናዳ ብዲ ነበር። ሰላም ቆዩ።